የፓስተር ዮናታን መልካም ወጣት ፕሮጀክት አደጋ ውስጥ ገብቷል። የፓስተር ዮናታን መልካም ወጣት ፕሮጀክት አደጋ ውስጥ ገብቷል። የአትሌት ገለቴ ቡርቃ ንብረቶችን ፓስተሮች ወስዷል ተባለም። ምን አይነት ነገር ቢደረግባት ነው ወይ መንፈሳዊ መደንዘዝ ያላል አይደለ፣ አንዳንድ ነገር ውስጥ ገብታ ነው ወይ የሚሉ ሰዎች አሉ። እንደው ይህን ሰነ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው የቸርች ፓስተሮች ናቸው። የአትሌት ገለቴ ቡርቃ ባለቤት እጅ ከፍንጅ ተይዟል። የአትሌት ገለቴ ቡርቃ የቀድሞ ባለቤት ከነመኪናውና ከያዘው ሽጉጥ ጋር በዛሬ ዕለት በቁጥጥር ስር መዋሉ ተሰምቷል። የገለቴ ጉዳይ በሕግ አንጻር እንዴት ይታያል? ተወካዩ ስራውን የሚፈጽመው በተለይ ለወካዩ ጥቅም ሲሰጥ ሊሰጥ በሚችልበት መንገድ ብቻ ነው የሚል ነው። ስለዚህ እርሷ አትሌት ገለቴ ቡርቃ በአግባቡ ለዚሁ ለእሷ ጥቅም መዋሉ እስካልተረጋገጠ ድረስ የተሰሩት ስራዎች በሙሉ ለእሷ እንዳልተደረጉ፣ ለእሷ ጥቅም እንዳልተደረጉ ተደርጎ በፍርድ ቤት መብቷን ማስጠበቅ የምችልበት ግልጽ የሆነ መብት አላት ማለት ነው። የተወዳቸው ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንመለከተው ዛሬም አዲስ ርዕሰ ጉዳይ ያሰማበትን የአትሌት ገለቴ ቡርቃ ጉዳይ ይሆናል። አያይዘንም ሌሎች ርዕሰ ጉዳዮችን እናነሳለን። መረጃ ከማስረጃ ጭምር አስደግፈን ወደ እናንተ የመጣ ነው። ሁላችሁም ላይክ በማድረግ ሼር በማድረግ ሀሳብና አስተያየት በመስጠት እንድትጀምሩ በትህትና የጠኩኝ። በቀጥታ ወደ ቪዲዮቹ አምራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋእዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃለ አምላክ አቁራ ተማት ሰአሊተ ምሕረት ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደ የማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ እላለውኝ። ላይክ አድርጉ። ላይክ በማድረግ ጀምሩልኝ በቀጥታ ወደ መልዳችን ናምራ ብፁዕ አባታችን ብፁዕ አቡነ ኢሳቅ የወላይታ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲህ ይሉናል። የጸለዩ እዚያችሁ አደ በአስራ ሶስት ጠዋት ደግሞ እንደገና ፕሮግራም ተዘጋጅቶ ህዝብ ሁሉ ተሰባስቦ በአስራ ሶስት ነው የመሰረት ድንጋይ የተጣለው፣ እና ይህንን በሚጥሉበት ሰዓት ለሳቸው እንዳልተፈቀደ ይናገራል። እሳቸው ከዚህ ዓለም ድካም እንደሚያርፉ ተገብቶላቸው ነው የመጡት፣ እዚሁ ለማረፍ ነበር። ግን እንግዲህ ምን ይደረግ መጀመር አው እና በአስራ ሶስት ጠዋት የእኔ መሰረት ድንጋይ ሲያስቀምጡ በወቅቱ የሲዳማ ሀገረ ስብከት የሲዳሞ ክፍለ ሀገር ሊቀ ጳጳስ ስለነበሩት ለአቡነ በርተሎሚዎስ በወቅቱ ለወላይታ አውራጃ የብቻ ሊቀ ጳጳስ ያስፈልገዋል። ይሄ የጻድቁ አቡነ ተክለሃይማኖት መንበር ነው። እኔ ወደ ላይ ሲሄድ መንበሩ ባዶ መሆን የለበትም። የሁሉ ህዝብ ያለ አባት ሊቀመጥ አይገባም። የወላይታ ጉዳይ ለየት ያለ ነው፣ እኔ አውቃለሁ ብለው በእግራቸው አቡነ ጳውሎስን ሹሞ ነው። ይሄ እንዲህ አይነት ክብርም አላችሁ እዚያ ላይ የእናንተን ውለታ፣ የአካባቢውን ውለታ የሚያውቁ ቅዱስ አባት ናቸው በእውነት። እና እሳቸውም ሁለተኛው እንደገና በወቅቱ የጎንደር ክፍለ ሀገር ሊቀጳጳስ የነበሩት የእሳቸውም ልዩ ጸሐፊ የነበሩት ብፁዕ አቡነ ኤልሳ አባታችን ደግሞ እድሜ ልካቸውን በሙሉ የወላይታን ህዝብ ሲያገለግሉ የቆዩ ብፁዕ አቡነ ቄርሎስ አሁን ትናንትና ከሀገር ስብከታቸው ተነስተው እናንተን ለመባረክ እስከ አዲስ አበባ መጡ። ወላይታ ሊመጡ ይህን ህንፃ ለመመረት እዚያ ያሳያል። መልእክት ልከዋል አለ ወላከ አለመዳን ልከዋል። እና ሀሳባቸው እየታመሙ ባልጋ ላይ ሆነው እኔ ደርሼ ያገለገልኩበት ቦታ ያን ቅዱሱን ቦታ ያን ቅዱሱን ህዝብ ማየት አለብኝ ብለው ከሀገር ስልከታቸው ተነስቶ አዲስ አበባ መጡ። ከዛ በኋላ ትንሽ የአየር መጋጥ ህመምም ስላለባቸው ያው ወደ ሕክምና ነው ምክንያት እና እየሆናል። እነዚህ ሁሉ ያው ዛሬ በህይወት ያሉ አባቶቻችን ድምፃቸውን አሰምተዋል፣ ጉራኪያቸውንም ልቀዋል። በህይወት የሌሉትም ደግሞ ከእኛ ጋር ነው። እግዚአብሔር ክብር ምስጋና ይገባል። አዎ፣ እና እነዚህ የመሰረቱት ያቀሉት ከንቱ አልቀረም የአቡነ ተከታይ ማለት ነገር ግን ዝም ብሎ የጠራ አይደለም። ምድር ላይ ወርዶ በእናንተ ዘመን አካል ደስ ያሰኛል። የርዕሰ አድባራት ወገዳማት ደብረ መንከራት አቡነ ተክለ ሃይማኖት ገዳም በወላይታ የሚገኘውን ማለት ነው። በተመረቀበት ወቅት እንዲ በርካታ ብፁዓን አባቶች ሄደው መርቀዋል። እነብፁ አቡነ ማቴዎስ እነብፁ አቡነ ኤልያስን ጨምሮ በርካታ አባቶች እነብፁ አቡነ ዮሴፍም ታደመውበታል። ደስ ያሰኛል። ብፁ አቡነ ኤልያስም ነበሩ። ብፁ አቡነ ጢሞቴዎስም እንዲሁ ነገር ግን መገኘት የፈለገው ነብፁ አቡነ ቄርሎስ አረጋ ያነበሩ ነብፁ አቡነ ቀውስጦስ ለመገኘት ታስበው ነበር በማለት ቡራኪያቸው ልከዋል፣ በማለት አስተምረዋል። ደስ ያሰኛል። እውነት ለመናገር ወደ ቀጣይ መረጃችን እናምራ። የዮናታን አክሊሉ የመልካም ወጣት ፕሮጀክት አደጋ ላይ ነው ተባለ። እንዴት? እስ ተካተል እንመለስ። የፓስተር ዮናታን መልካም ወጣት ፕሮጀክት አደጋ ውስጥ ገብቷል። እነዚህን ቪዲዮዎች ተከታተሉ። በሁለት ወር ውስጥ በአንድ ቀን ከስድስት ሺህ በላይ እንጀራ ይጋገራል። ይሄ በምን ልርዳ ካላችሁ በአይነት መርዳት ትችላላችሁ። ጤፍ፣ ዘይት፣ ዱቄት፣ ብዙ ብዙ ምን መሰላችሁ? የፕሮቴስታንት ቤተ እምነት ውስጥ የሚሰሩት አምራፍ በምሩ ፌክ ናቸው። አሁን መልካም ወጣትን ለማሰልጠን ለአንድ ሰው አንድ ሺህ አምስት መቶ ብር ልትቀበሉ ነው ሶ እናንተ ቤት ውስጥ ደግሞ እንደሚታወቀው የባንክ ቡክ ላይ ጸለያል። ሳይሰሩ ሰዎች ባንክ ቡካቸው ላይ ብር ይገባላቸዋል። ዋይኖት ላይ ምንድነው? የፕሮቴስታንት ፓስተሮች ጸለያችሁ፣ ለዮናታን ይሄን ብር ትራንስፈር ማታስደርጉለት? ምክንያቱም ውሸት ነው። በቃ እዚህ እንዴ፣ ዩ ጋይስ እንተማመን እንጂ ጤፍ ዘይት ምናምን ብላችሁ አትለምኑም ነበር። ቢኖር ኖሮ የምትሉት ሚራክል እንደ ሙሴ ከአለት ጭንጫ ላይ ውሃ ማፍለቅ የሚችል አይነት ተአምር ቢኖራችሁ ኖሮ ፓስተር ዮናታን አካውንት ላይ ይህንን የ3000 ሰው ሰልጣኝ 1500 ብር ታስገቡለት ነበር። ስለዚህ ለፕሮቴስታንት ቤተ እምነትም ወይም ለሌሎች መልካም ወጣት ነው ለመሰልጠን ላሰባችሁ ወንድማዊ ምክር ድምከላችሁ እዛ ሄዳችሁ 1500 ብር ከምታወጡ ዶክተር አብይ በሰራው ኮሪደር ላይ እንደፈለጋችሁ ወክ እያደረጋችሁ መንፈሳችሁን እያደሳችሁ አምስት መጽሐፍ ብታነቡ ትለወጣላችሁ። መልካም ወጣት ኪሳራ ነው። ዩ ጋይስ ትክክለኛው መልካም ወጣት ያለው የት ነው? ጃንደረባው ላይ ነው። በጣም ደስ የሚያሰኝ እና ትክክለኛ መልእክት ነው። ከፈለጉ ሰንበት ትምህርት ሴቶች አሏቸው። የወጣት ማዕከል ያለበት ማህበረ ቅዱሳን አለ። የኢትዮጵያ ጃንደረባው ትውልድ በተለያዩ አስር እና ከዛ በላይ ባሉ ፕሮጀክቶች ውስጥ መታቀፍ ይችላል። ከዛ ባሻገር ቤተ ክርስቲያን ዝም ብሎ ቢሄድ ራሱ ትክክለኛውን ክርስትና ኦርቶዶክሳዊ እሳቢዎችን በማግኘት ትክክለኛ ማንነቱን ያገኝበታል። ቤተ ክርስቲያን በመሄድ ብቻ ምንም ሳይናገር፣ ምንም ሳይጠየቅ፣ ይሄንም ማምጣት ሳይባል በመቀመጡ ብቻ መንፈሱ ታድሶ ይመለሳል። ለዚህ ምስክሮቻችን እኛ ኦርቶዶክስ ያለን ኦርቶዶክስ ያሉን ፕሮቴስታንት ጭምር እንጂ ለምን እዛ ጫጫት አለ፣ እዛ ጩኸት አለ። እኔ ቤተ ክርስቲያን ኦርቶዶክስ ጋር ሲሄድ ሰላም አገኛለሁ የሚሉ ፓስተሮችን ሁላ አግኝተናል። በዚህ ደረጃ ገንዘብ አውጭታችሁ ሺ አምስት ምናምን አንድ ነጥብ አምስት ሚሊዮን ብር ማለት በሁለት ሶስት ወር ፕሮጀክት ውስጥ እንዲህ ነው የሚደረገው ነገር ግን አሁንም ወደ ብርሃኑ ኑ ትክክለኛዋ ቤተ ክርስቲያንን አግኟት። አንድ ጊዜ ለቅዱሳን የተሰጠችቷን ቤተ ክርስቲያን አግኟት። መልእክቴን ለማስተላለፍ ወዳለሁ። ላይክ አድርጉ፣ እናንተ ሀሳብ አሴቶቻችሁን ስጡ። ላይክ ስታደርጉ በነገራችን ላይ የዩቲዩብ አልጎሪዝም መረጃውን ያዳርሳል። በደንብ አድርጋችሁ ሼር አድርጉላቸው። አሁን ሙሉ በሙሉ እስቲ ወይ ወደ ገለቴ ቡርቃ ሀሳብ ላምራ። በትናንትና ዕለት አንድ መረጃ አጋርተንላችሁ ነበረ። አትሌት ገለቴ ቡርቃ አስር ቤቶች፣ ወደ አራት መኪናዎችን ተነጥቅ ያለው ያለሁበት ቤት ልነጠቅ ነው በማለት በሴፉ ፋንታውን ሾን በሌሎች ሚዲያዎች ላይ የቀረበች ሀሳብ አሴት ስትሰጥ ነበረ። የኢትዮጵያ አትሌቲክስ ፌዴሬሽን ጭምር መግለጫ ሰጥቷል። አትሌት መሰረት ደፋር እና አትሌት ስለሺ ስህንን ጨምሮ ሌሎቹ መግለጫ ሰጥተውበታል። ታዲያ በድጋሚ ሌላ ደግሞ መረጃ ወጥተዋል። ከባሏ ጋር በተገናኘ ያለውን መረጃ አለ። የባሏን የሚያውቁ ከባሏ ወገን ያሉትም የሰጡት አስተያየት አለ። በመጀመሪያ ግን ባሏ ተገኝቷል። እሱን ላስደምጣችሁና ልመለስ። የአትሌት ገለቴ ቡርቃ የቀድሞ ባለቤት ከነመኪናውና ከያዘው ሽጉጥ ጋር በዛሬ ዕለት በቁጥጥር ስር መዋሉ ተሰምቷል። እንደሚታወቀው አትሌት ገለቴ ቡርቃ ሚዲያ ላይ ቀርባ በባለቤቴ ተዘርፌ ያለው ጎዳና ልወጣ ነው ድረሱልኝ ማለቷ ይታወቃል። እናም በዛሬ ዕለት የቀድሞ ባለቤቷ በአዲስ አበባ ከነመኪናውና ከያዘው ሽጉጥ ጋር በቁጥጥር ስር መዋሉ ተሰምቷል። እንግዲህ የአትሌት ገለቴ ቡርቃ ባል ይሄኛው የተመለከታችሁት ሰው ነው አስር ቤት አራት መኪና ነጥቆኛል ብላ ያጋለጠችው ሰው ማለት ነው። እና የአትሌት ገለቴ ቡርቃ ጉዳይ ምንድን ነው የሚለው ነገር እንመልከት። ከዚያ በፊት ግን በቅርበት አውቋለው የሚል አንድ ሰው እንዲህ በማለት ይናገራል። በተለይ ምንድን ነው ብሎ ሀሳብ የሚያነሳው ገለቴ ዋሽታለች፣ ባሏ በጣም ጥሩ ሰው ነው ሲል ነበረ እንግዲህ ሀሳብ ነው የተለቀቀው፣ መረጃ ነው እና አድምጠን እንመለስ። ላቢጦሽ እኔ ሰይፉ ጋር የተናገረችውን ሳይ ገርሞኛል። ኮች ነበራት ማለት አትችልም። ከኮች በላይ የነበረው ታዴ ነበር። እውነቱን ለመናገር ይህ ያልከው መልካም ሰው እንደሚወዳት ከሆነ እንደሚንከባከባት ከሆነ ይህን ሁሉ ነገር እንዴት ሊወስድባት ይቻላል? እሷ ቺት አደረገብኝ ነው ምትል። ሌላ በቃ ቦክስ የመማዘዝን ያክል ነገር እላፊ ተነጋግረው ነው ሄድ ድሮ ማትረባ ማን ማትረባ ምናምን ተባብለው ተያይዘው ሽማግሌዎቹ ከዚህ በኋላ መጽሐፍ ቅዱስ የሚፈቅድልሻል ቃሉ ይናገራል መፍታት ትቻያለሽ የሚለውን ነገር በአደባባይ ለሴቷ ነው ሲነግሮ የነበረው የሃይማኖቱ ጉዳይ ላይ ሳያምን ነው የተጋባው በሚል ድምዳሜ ሚሊድ እምነቱን ፈልጎት ሳይሆን ለእሷ ሲል ነው እኔ በተወሰነ መንገድ የተወሰነውን የወሰዱት ቸርች ፓስተሮች ናቸው። በነገራችን ላይ የሯጭ ብቻም አይደለችም፣ ሌሊት ተነስታም ትጸልያለች ነው የምልህ። እውነቱን ለመናገር ለምሳሌ ፓስተር ቸሪ ጋር በጣም ረጅም ቀጠሮ ተሰጥቷቸዋል። ተው እውነት ነው። ባንክ ሄዳ ገንዘቤ ተንቀሳቅሷል ምን ብሏል ምናምን ነገር ብላ ቀወጠች ተዋል። ከዛ ሄደች ሲታይ 11 ሚሊዮን ብር ነበር። ከ11 ሚሊዮን 7 ሚሊዮኑ የራሱ ሽልሽ ያወጣሽው በራስሽ ፊርማ። ማለትም ሽያጩ ላይ የእሷን ተባባሪነት አለበት፣ በጣም አለበት። እንደውም ለደህንነት ያሰጋኛል እሷ ትላለች፣ እሱም ለደህንነት ያሰጋኛል ብሎ ስልክ እስከ መቀየር ደረጃ ደርሷል፣ አድራሻ እስከ መቀየር ደረጃ ደርሷል። እምነት ከቀየረ ይህንን መሬትንስ እንዴት አያጣጥሙም? ለምሳሌ ቤቷን ግዢ ለመግዛት ሄዳ ጊዜ ኖሯት ያንን አትከታተልም እሱ ነበር የሚከታተልላት አራት መኪና አስራ አንድ መሬት ሲሸጥ ህግስ አለ ወይ የሁሉ ነገር ሲወሰድባት እሷስ ምን ሆና ነው እሷ ምንም አማራጭ አልነበራትም ከሱ የተሻለ ከሱ የቀረባት ማን ነበር ለማን ውክልናት ውስጥ ሽምግልና ስትመጣ ሚዛናዊ መሆን መቻል አለብህ ግራቀኝ መሆን መቻል ነበረብህ እነሱ ግን አንድ ሳይድ ነበረ ይዘው የመጡት ምንም በቃ ሀብት ንብረትን ተከፋፍለ ከጨረስክ በኋላ ሌላ ህይወት ውስጥ እያለ ከፓስተር ቸሪ ቢሮ ይደወልልሃል። ምንድን ነው ስትል፣ ባለፈው ፕሮግራም አሲዛችሁ ነበር በትዳር ለመማከር ምንብላሉ። የአትሌት ገለቴ ቡርቃ ባለቤት ማን መፋለሶች እየታዩ እና ውጤት ማሽቆልቆል በታየበት አትሌቲክስ ላይ በዛ ላይ ሊመክር በየጊዜው ማይጠራ የግል ሰዎች ትዳር ውስጥ ገብቶ በዛ ደረጃ መፈትፈት፣ ውክልነትሰጠሱ ለእናቱ ሰጠ፣ እሱ ደግሞ ለእናቱ ሰጠሁን ሲሰጡ፣ ራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም፣ እሱ የእሱ ጓደኞች ጋር ጥቃት እየደረሰ ገለቴ ቡርቃ ተሸጠብኝ ብላለች። ፍርድ ቤት ቀርቦም ሲጠየቅ በላውት ነው ምትለኝ። ነገር ግን እውነት ነው እውነትና ትክክለኛ ነው፣ ከምሬ ነው የምነግር። ኢቨን ውጭ ስትጓዝ ስትንቀሳቀስ እኮ ፓስፖርቷን ወስዶ የሚያስመታላት እሱ ነበር። ንብረቷን ዘርፎ ሌላ ትዳር መሰረተ የሚለው ላይ አታምንበትም። ይሄ ሁሉ ነገር ሲሄድ ሲሄድ እናንተ ስራ ስትሄድ ገብተህ እንግዲህ እንዳደመጥን ነው ነው ይሄ ሀሌታ ቲቪ ላይ ነው ይሄኛው የቀረበ ያለው። የፓስተር ቸሬ ጉዳይም ተነስተዋል። እሱ ብቻ ሳይሆን ብዙ ንብረቶቿን ፓስተሮች ናቸው የወሰዱት የሚል ነገርም ተነስተዋል። እሱን ላስደምጣቸው ና በግል ይችላል የፍርድ ቤት ለፍርድ ቤት እንደ ሰው ስናስብ አራት መኪና አንድ መሬት ሲሸጥ ህግስ አለ ወይ? የሁሉ ነገር ሲወሰድባት እሷስ ምን ሆና ነው? ምን አይነት ነገር ቢደረግባት ነው ወይ መንፈሳዊ መደንዘዝ ያላል አይደል አንዳንድ ነገር ውስጥ እ ገብታ ነው ወይ የሚሉ ሰዎች አሉ። እንደው ይሄንን እኔ መንገድ የተወሰነውን የወሰዱት የቸርች ፓስተሮች ናቸው። አዎ የቸርች ፓስተሮች ናቸው። አልገባኝም በሁለት አይነት መንገድ ነበረ እንድታመጣ የምትጠይቀው። አንደኛ በመባ መልክ፣ በመባ ነው መስጠት አለብሽ፣ ለእግዚአብሔር ቤት ለእግዚአብሔር ቤት መስጠት አለብሽ ተብላ ሰጥታለች። አይደለም ለምሳሌ ካለው ገንዘብ በብዛት ትሰጥ ነበረ። አይ ቲንክ መኪናም እንደዛ ሰታለች ብሎ ተናግሯል። ሰምቻለሁ። አውረተናል ብለ በዚህ ጉዳይ ሁለት መኪኖች ችግር ያለባቸው ነበሩ፣ ቤት ውስጥ ከሚቀመጡት መካከል ለምን በየጊዜው የሚያሽከረከሩ በብዛት በራሷ ጊዜ ነው የምትሰጠው እሷ ደግሞ ልስጥ ስትል ደግሞ እሱ ስጪ ነበር የሚለው፣ ግን ወዱ አልነበረም። ስጪ የሚለው ታይም ቢላት ሊከለክላት አይችልም። ለምሳሌ ምን ወሰዱባት ግን ይሄ አሁን እሷ እንደተናገረችው በዘረፋ በምናም በምናምን መልክ አይደለም። መባና አስራት በኩራት መስጠት መቻል አለብሽ እያሉ በጣም በብዛት ይጠይቋትም ይጨቀጭቋትም ነበር። ኢቨን የቤት እቃቸውን ከቤት እቃ እንኳን አልፎ ሌላ ስትገዙ ይሄኛውን እንኳን መስጠት መቻል አለባችሁ ተብሎ የቤት እቃ የተጠየቀበት ጊዜ አለ። ያን ሁሉ ነግሮኛል። ምንድን ነው ሲባል፣ አይ በቃ ለአዳዲስ ለሚቋቋሙ ቸርቾች እንዲጎላቸዋል እየተባለ ልጅቱ ብዙ ነገሮችን በቀናነት በየዋህነት ነው ነገሩ። በጣም ያው በእርግጥ ይጣራል እሱ ያሉ ነገር እውነትም ላይሆንም ላይሆንም ይችላል። አስራ አራት ማ አስር ቤቶች አራት መኪናዎችን ግን ተነጥቄያለሁኝ ብላ ተናግራለች። እና ለዛ በሚመስል መልኩ ነው መልሶች ሲሰጡ የነበሩት። ከህግ አንጻር እንዴት ይታያል? ጠበቃና የህግ አማካሪ ያለው ቢታኒ እንዲህ ይልናል። አትሌት ገለቴ ቡርቃ ጋር በተያያዘ የሰሞንኛ ወሬ ጋር በተያያዘ በተለይም ወክልናን በመስጠቷ ምክንያት ያላትን ንብረት ባለቤቷ በመሸጡ ምክንያት ባዶ እጄን ቀርቻለሁ ያለችው ከህግ አንጻር እንዴት ይታያል የሚለውን ምን እንዳስስበት ይሆናል። ጠበቃና የህግ አማካሪ አያሌው ቢታኔ ነው እንግዲህ። ምንም እንኳን ጉዳዩ እስከ ሰበር ድረስ ሄዶ እልባት ያገኘ ቢሆንም በተለይ ከወካይና ተወካይ ጋር ያሉ ግንኙነቶች ምን ሊሆኑ ይገባል የሚለውን መመልከቱ ጥሩ ነው። ምክንያቱም ሁላችሁም ተመሳሳይ የሆነ ጉዳይ ያጋጥማችኋል፣ የሚል መረጃም ስለሚኖረ የሚታወቅም ነገር ነው ይዘወይ አንድ ባል ወይም ሚስት ለሚስቱም ወይም ለባሉ በሚሰጣቸው ውክልናዎች በተለምዶ ልዩ ውክልና የምንለው ነው። ይህ ልዩ የሆነ የውክልና ስምምነት መሸጥ፣ መለወጥ፣ ምንም ነገርን በምድር ላይ ማድረግ ያገለሰብ ማድረግ የሚችለውን ነገር ሁሉ እንዲያደርግ የሚሰጥ ነው። በዚህም ምክንያት አትሌት ገለቴ ቡርቃ በሰጠችው ውክልና ምክንያት በማድረግ ተገቢ ባልሆነ ምክንያት ባለቤቷ ብዙ ሀብቱና ንብረቷን እንዲሸጥና እንዲለውጥ ሆናል። ከነዚህም ውስጥ መካከል አንደኛው ለገዛ እናቱ በጣም በረከሰ ዋጋ መሸጡ የበለጠ መነጋገር ይሆናል ማለት ነው። እንግዲህ የፍትሐብሔር ህጋችን አንድ ወካይ ለውክልና ሲሰጥ ያኛው ተወካይ ሊያደርግ የሚገባውን ነገር በጥብቅ ይደነግጋል። ከነዚህም ውስጥ አንዱና ዋነኛው የቅል ልቦና ታዛዥ መሆን እንዳለበት ነው። የሚሰራቸው ማናቸውም ስራዎች ጥብቅ በሆነ ቅልቡና መሰራት መቻል አለበት። ሁለተኛው ደግሞ አስፈላጊውን ትጋት በሙሉ መፈጸም አለበት። ከዚህም ጋር በተያዘና የመጨረሻ አፈጻጸሙን በተመለከተ ተወካዩ ስራውን የሚፈጽመው በተለይ ለወካዩ ጥቅም ሲሰጥ ሊሰጥ በሚችልበት መንገድ ብቻ ነው የሚል ነው። ስለዚህ እርሷ አትሌት ገለቴ ቡርቃ በአግባቡ ለዚሁ ለእሷ ጥቅም መዋሉ እስካልተረጋገጠ ድረስ የተሰሩት ስራዎች በሙሉ ለእሷ እንዳልተደረጉ ለእሷ ጥቅም እንዳልተደረጉ ተደርጎ በፍርድ ቤት መብቷን ማስጠበቅ የምችልበት ግልጽ የሆነ መብት አላት ማለት ነው። ከዚህም በተጨማሪ ጉዳዩ የወንጀል ኃላፊነት ያታለላትም ጭምር ስለሆነ በማታለልና በማጭበርበር ወንጀልም ጭምር ልትጠየ ሊጠየቅ የሚገባበት ግልጽ የሆኑ ነገሮች አሉ። ስለዚህ በዝርዝር ከዚህ በኋላ የውክልና ጉዳይ በተያያዘ ምን ሄድ ይሆናል። ግን አሁንም አደራ የምላችሁ ይህንን መረጃ የምታዩ ባለሀብቶች፣ አርቲስቶች፣ ሌሎቻችሁ ማናቸውም የሆኑ የውል ስምምነትም ሆነ ውክልና በምትሰጡበት ጊዜ የህግ በዚህ ጉዳይ ላይ ድጋሚ ጠበቃና አማካሪም እንዲህ ይለናል። ተካያት ነን ስንመለስ። የአትሌት ገለቴ ቡርቃ ጉዳይ የብዙዎች መነጋገሪያ ሆኗል። እንግዲህ ጉዳዩ እስከ ሰበር ሰሚ ችሎት ድረስ ሄዶ ተወስኗል ስለተባለ በእነዚህ የፍርድ ሂደቶች ውስጥ ምን አይነት ክርክር ቀረበ፣ ምን አይነት ማስረጃ ቀረበ የሚለውን ጉዳይ ስለማላውቅ ጉዳዩን ራሱ ላይ አይደለም ብያኔ ወይም ማስተያየት የምንሰጠው። ምክንያቱም የዛኛውን ወገን ክርክርና ማስረጃ ሳይሰሙ አስተያየትና ብያኔ መስጠት ስለማይቻል፣ ይልቁንስ አትሌቷ በተለያየ መንገድ የገለጸቻቸው ኢንተርቪዎች ላይ የተገለጹ መሰረታዊ ፍሬ ነገሮች አሉ። እነዛን ፍሬ ነገሮች ይዘን ሌሎች ሰዎች ከእንደዚህ አይነት ሁኔታ ምንድን ነው ሊማሩ የሚገባው፣ እሷ በገለጸችው ሁኔታ ውስጥ ያለ ሰው ምንድን ያለው የህግ አማራጭ የሚሉትን ጉዳዮች እንፈትሻለን ማለት ነው። የመጀመሪያው እንግዲህ እሷ ከገለጸችው አንዱ ፍሬ ነገር ጋብቻው በተደረገ ሀያ ሰላሳ ቀን ውስጥ የተፈራ ንብረት የጋራ ንብረት ነው ወይስ አይደለም? ጋብቻ በአስር ተደርጎ በሀያ የተፈራ ንብረት በተሻሻለው የቤተሰብ ህጋችን አንቀጽ አምሳ ሰባት መሰረት ከጋብቻ በፊት የነበረ ንብረት በሙሉ የተጋቢው የግል ንብረቱ እንደሆነ ይቀጥላል ነው የሚለው። ጋብቻ ስለተደረገ አንድ ሰው ስላገባ ብቻ አስቀድሞ የነበረውን የግል ንብረቱን አያጣም። ጋብቻ ከተደረገ በኋላ በማግስቱም ቢሆን ያደረገው ንብረት ግን የጋራ ነው። ነገር ግን በማግስቱ የተደረገ በማግስቱ የተፈራ ንብረት በእርግጥ ከተጋቢዎቹ የግል የጋራ ጥረት ነው ወይ የተገኘው ብሎ ማሰብ ግን ከባድ ጠባብ አጋጣሚዎች ሊኖሩ ይችላሉ። ግን በአመዛኙ ከጋብቻ በፊት አንደኛው ወገን ንብረት ይኖረውና ያንን ንብረት ይዞ ወደ ጋብቻ ይገባና ከዛ በኋላ የተፈራ ንብረት መሆኑ ያመዝናል። እንደዚህ በሚሆኑበት ጊዜ ከጋብቻ በፊት የግል ንብረት የነበረው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 ወደ ቀጣይ መረጃችን እናምራለን። በቀጣይ በጣም በማህበረ ቅዱሳን የወደድኩት አንድ ባለ ታሪክ ነው። አወድሩየ ነኝ ስለ ሃይማኖቴ የማውራት ብቃት ባይኖረኝም፣ ልመሞት ግን የሚቀድመኝ የለም የሚል ጥንካሬ አሳይተዋል። የቪዲዮችን መጨረሻ የሚሆን በጣም የወደድኩት ስለሆነ ብዙም ስለምንማርበት ላጋራችሁ። ውጭ ከቤተ ክርስቲያኗ ቅጥር ግቢ ውጭ የነበሩ ሰዎች ጩኸት አሰሙ። ምንድን ነው ብለን ስንወጣ ከመጮም በላይ የሚያስደርግ በጣም የሚያስፈራ ምናልባት በፊልም የምናውቀው አይነት ሁኔታ ነበር የነበረው። በጣም ብዙ ናቸው የታጠቁ ኃይሎች ናቸው፣ እኛ የታጠቅን እስኪመስል ድረስ መከላከያም ይዟል፣ እና በጣም ነው የሚያስደነግጠው። ግን ከቤተክርስቲያን መነካት በላይ ሞራል የሚሆንች ድፍረት የሚሆንች ነገር የለምና ማንም አልፈራ። ግን ቆሟል፣ ሁሉም ሁላችንም ቆመናል። እናቶች እናቶች ተንበረከኩ፣ ታጣቂዎቹ እግር ስር ተንበረከኩ፣ ይህን አታርጉ ወንድሞቻችሁ ላይ ያተኩሱ ብለው ማልቀስ ጀመሩ። ያ እየተደረገ ባለበት ሰዓት ተሰሚነት ያላቸው ወጣቶች የሰፈሩ እኛን ምንም አይነት ነገር ከእኛ እንዳይመጣ እያደረጉም ነበር። እውነቱን ለመናገር ምንም መተንኩስ አያስፈልግም፣ እኛን ተነኩስም፣ የትኛውም ነገር ከሆነ ከነሱ ይምጣ ነው የተባለው፣ እና ድንጋይም አላነሳንም፣ ምንም አላነ ፊትለፊት ለፊት ለፊት ቆመን ከዛ ትንሽ እንደቆየ አስለቃሽ ጭስ ተተኮሰ። እኔም እዛ አካባቢም ያለነው ሰዎች እስከምናውቀው በነበረ እውቀት አስለቃሽ ጭስ ተነቅሎ ሲወረወር ነው ምናየው በፊልምም በምነው በዛ ሰዓት የነበረው የሚተኮሱ እና ሲተኮሱ ደግሞ ፍንትክትክ ብሎ ነው የሚወጣው እና እንደውም ከጎን ካሉ ልጆች ጋር እየተሳሳቅን ነበር። በርችት ላይ አስፈራሩ ነው እንዳትሸሹ ምናምን እያለን ስንል ነበር። እና መሀላችን ቁጭ ሲል ነው ሌላ ነገር እንደሆነ ያወቅ ነው ጭሱ። እና ብትናለ ጭስ የተባለበት ምክንያት እስካሁን አልገባኝ። ምክንያቱም ልብ ነው የሚይዘው። ነርቭሽ እንዳይነቃንቅ ነው የሚያደቀው። በጣም ነው የሚይዘው ልብና ብዙ ሰዎች አቅም የሌላቸው ወደቁ። ግማሾቹ እናቶችም ጭምር ወንዙ ውስጥ ገቡ እያየናቸው ማለት ነው። ይህን ስታይ አያስችልሽም። እንደ ወንድም የኖርንበትም ሰፈር ነው። ህግ በዚህ ልክ ሲጣስ በሌሊት በጣም ያናዳልና፣ የዳዊትና የጎልያድ አይነት ነገር ተፈጠረ ማለት ነው። እነሱ ባላቸው ጦር ብዛትና በጉልበታቸው ሲተማመኑ፣ እኛ ደግሞ በጠጠርም በድንጋይም አይደለም በእግዚአብሔር ነው የተማመኑ እና ፊት ለፊት ቆመን ነበር። ማንም ወደ ቤቱ የሄደ የለም በሰዓቱ ሁሉም ለመሞት ዝግጁ ነበር። ከዛ እነዚህ እናቶች አቅም የሌላቸው ወንዙ ስገቡ ደነገጠ። እግዜር ይስጣቸው፣ የሰፈሩ ሰዎች በር ከፍተው ሰው ማስገባት ጀሙ። እዛ አስገብተን እኛ ተመለስን እና ሰማቱ ሰማት የሆኑት እነሚኪ ከወንዙ በስተጀርባ 24 ቀበሌ በሚባለው ቦታ ላይ ሆኑ። ተከፋፈልን። እኛ ደግሞ በቤተክርስቲያኑ በር በኩል ሆነን ማለት ነው። ከዛ እግዚአብሔር ነገሩን እየመራው ከእኛ ጋር የነበረው በጣም ይበልጥ ነበረ። ብዙ ነገር መታገል ጀመረ። በአቅማችን የነበረው ነገር እንዲህ በቀላሉ የሚነገር አይደለም። በጣም ያስቆጫል፣ ብዙ ነገር ያስቆጫል። የተገኘው በረከት ግን ከቁጭቱን በላይ ስለሆነ በእሱ እናመሰግናለን እና ብዙ ነገር መደረግ ጀመረ። ወደ ጥይት ተቀየረ። ጥይት የሚተኮሰው ወደ ሰማይ አልነበረ፣ ወደ ህዝብ ነው፣ ወደ ሁላችንም ነው እየተኮሰ የነበረው። የእግዚአብሔርን መኖር የሚያረጋግጥ ነው። በዛ ነው ለሰባት ሰዓት ያህል የቀጠለ ተኩስ ያለማቋረጥ፣ ሁለት ሰዎች ብቻ ነው የተወሰዱ፣ በረከትን ያገኙትና የእግዚአብሔር መኖር በዚህ ነው። እኔ እናቴም አባቴም ከነጋ በኋላ ሲነግሩን፣ ሬሳ ለማውጣት ነው ያሰቡት። መሀል ላይ ነበርን እኛ ለየት የሚያደርገው የኛን፣ መሀል ላይ ቤተክርስቲያን ውስጥ ነበርን እና መሀል ላይ በሩ ላይ ሆነን መውጫም የለም፣ አማራጭ የለሽም፣ በቃ ከመታገል ውጭ አማራጭ የለሽም። እንዳንወጣም አድርገውናልና ደውልም ሲደወል ሰው ከቤቱ እንዳይወጣ በየቤቱ እናቴንም አባቴም ባናቱ ላይ የለቀቁበት ተመለስ እያሉ ልጅሽ ውጭ ሆኖ ቤተክርስቲያን እየደወለች ማንም አያስችለው። እነሱም እንዳይወጡ በየቤታቸው አስለቃሽ ጭስ ሲተኮስባቸው ነበር። በዛም አስለቃሽ ጭስ ምክንያት ጽንስ የመከነባት ልጅ አለች። በርብቃ የምትባለታቸው ጽንስ መክኖባታል። እርጉዝ ነበረች። እርጉዝነቷም ግን ለቤተክርስቲያን ከመውጣት ጭራሽ አላገዳት እና ወጥተው መታገል ጀመሩ። ይሄ በጣም እልህንም ፈጠረብን። እኛ ላይ ባለን አቅም ሁሉ ያለን ማድረግ ጀመር። ያን እያረግን በጣም ከመክበዱ የተነሳ ከእኛ ጋርም ያለው ስለሚበልጥ መብራቱን አጠፉት። የነበረው በየሰው ቤት የነበረ መብራት በጥይት መመታት ጀመረ። ጭሱም አለ፣ ጨለማውም ተደረበና ማየት አቃተን። ከዛ በዛ ሰዓት ነው ማየት ባቃተን ሰዓት አይቸው ነበር፣ እየቀረቡ እንደሆነ አይተናቸዋል። በጨለማው ተገናርገው ከዛ መቱኝ ማለት ነው። ሲመቱኝ በመልኬ ነው የወደኩት፣ እንደዚህ በወዴ። ከዛ በፊት ሲመቱ የነበሩ ብዙ ልጆች ነበሩ፣ አያስደነግጥም ነበር እጅ ላይ ምናምን ነው እና እንደዚህም ጨረፍ አድርጎም ሲሄድ ያየ ነው ደምም የለም። አልወደቁምና አያስደነግጥም በሰዓቱ ላይ። ሲወድቅ ግን ደሙን በጣም በዛና እግሬም ደግሞ ብትርፍ ብሎ ስለነበር ስለሚታይ ሰው ሰቀቀው በጣምና ግማሹ ወደ ነበረው ቤት ጨለማው ምንም ስለማያሳየው ወዳገኘው ቤት መግባት ጀመረ። አብሮ አደጌ ቴዲ ይባላል፣ አብሮ አደጌ ነው፣ አንድ ላይ ያደግነው አጠገቤ ነበረ። ትቶኝ መሄድ አልቻለም። ስለዚህ ያለው አማራጭ ያዘኝና እየጎተተ ወሰደኝ እና ሲጎትተኝ ጥይቷ የገባ ሲወጣ የዚህ ያህል ስፋት ነበረው። ትንሽ ሲጎትተኝ ነው እስከዚህ የሰፋው። ድንጋይም እየከፈተው መጣና በዛ ውስጥ ጊዜ ሊመስገን ጥይቱም ወጣ ድንጋዮም እያሳመመ ወይም ቢሆን ምንም ቢሆን በቃ ኦሬዲ ሆኖ ነበር። ተቀንጥሷልና ትንሽ ንቅናቄም በጣም ያም ነበር። ዛ ሰው ቤት አስገቡኝ። ሰው ቤትን ገብተን ጓደኞቻችን በአጥር ዘለው ብቅ ብለው ሲያዩ በየሰው ቤት እየገቡ ነበር። እንግዲ የተረፉትንም ለመጨረስ ማለት ያ ሲሆን ስጮ ድም የሰምቶ እንዳይመጡ ተብይ ታፍኝ አፍነውኝ ፌና ይዘውኝ ነው በረ ሁላ አንድ አራት አምስት የሚሆን መድኃኒት አምጥ ትንሽ ያዛረገልኝ እሱ። በተለየ ደግሞ የአዲስ አበባ ልጆች በጣም በጣም ጨዋ ናቸው። እንደሚታሰበውም እንደሚሰማውም አይደለም። በጣም ጨዋ ናቸው። ከጎዱ ራሳቸው ነው የሚጎዱት፣ ሰው ላይ ግን አንዳች ሸፍጥ የላቸውም። ለቤተክርስቲያንም እንደው ቆሻሻ ነኝ አልሳለማትም፣ ደጇን አረግጥም ብሎ የራቀ ሰው ደውል ሲደወል ደግሞ ልሙት ብሎ የሚመጣ ነውና ይህን ወጣት በጣም በጣም አክብረዋል። የሁለት ያረቀበሌ ከላይ ከ13 በተለምዶ ችኒያ ተብሎ ከሚጠራው አካባቢ አንድ ሰውም አይቀር አይፈሩም። አሁንም አሁን ምንም ነገር ቢፈጠር ፊትለፊት ናቸው። መኪና ለየት ያለ መኪና ሰልፍ ተደውሎ ይነገረኛል። ስትመጡ ይነገረናል። እናንተ እና ይሄ በወጣቱ ያለ ነው። እርስ በእርስ እየተደጋገፍን ነው እና ማንንም አንጠብቅ። አሁንም ወጣቱን የምለው ሰው መጥፎ ላይ ቢገኝም መጥፎ ሰው ነው ማለት ነው። በጣም ደስ የሚያሰኝ ታሪክ ነው። በእንባ ጭምር እንግዲህ ለመሞላት ጥረት ያደረኩ ነበር። እውነት ለመናገር በጣም ከባድ ስሜት ስለሆነ ነው። 2012 ላይ የተፈጸመ ታሪክ ነው። ቤተ ክርስቲያን ይቺ ናት። የዛሬ መረጃዎቻችን ይህን ይመስላሉ። ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና ጠይቃችኋለሁ። ወንድማችሁ ልዑል መብራቱ ነኝ። መቶ ሺህ እንድረስ ያሮሴ እናንተም የኛም ነው። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።